ተጠንቀቅ እያልኩ ሆነ እንደዚህ ተያዙ። ሁሉን እንደዛ አንገተን ሳብራ እንኳን እንዳላጠናግርሽ ቤቱ እንዲገዛልሽ የምትፈልጊ ከሆነ ሞገስን አፈላልገሽ ወይ አጥፊው ወይ ምን ጥምቀት ምናምን መሰለሽ እንደምትሄጂው፣ ምናልባት እንኳን ለቅሶ ሊሆን ይችላል። አንቺ አታሟርችሽም። ተማርች ሲጀምር ምሳሌ ግኔት ተለ በህልሜ ነጭ ለብሳ ምንም ነው የማትሆን። በቃ ወደ መላእክት ተቀይራ ይሆናል። ብሩክና ምሳሌ ዛሬ ይመጣሉ ተውሏል። ነገር ግን በዚህ በረራ ምን ሊከሰት ይችላል? እንግዲህ ቅድስትና ዳጣ ብሩክና ምሳሌን ለመቀበል ሀዋስ የምትጥለው ኤርፖርት ድረስ ለመቀበል የሚሄደው ነበረ። ሆኖም እንግዲህ ኤርፖርት ከደረሰች በኋላ ቅድስት እምባዋን ማዞንን ጀምረዋለች። ከኤርፖርቱም እንዲሁም ደግሞ ከአየር መንገድ ብሩክ ነበር ብቻውን የወረደው። ምሳሌ በማለት እንግዲህ ቀወጥ እያደረገችውም ነበረ። በሌላ በኩል እንግዲህ ሉላ እባክህ ጓደኛ ነው አብሮ አደግ ጓደኛ ስለሆነ። ቢያንስኮን ፊት ለፊት ሄደህ ነው ባታወራው፣ ተደብቀ ያየው እና ያጨካኝ አረመኔ የሆነ ዝና አንድ ነገር ከማድረግ ወደ ኋላ ስለማይል ምናልባት እናንተ አሁን ብትቀየመውም አንድ ነገር ቢሆንብህ በኋላ ጸጸቱ ላንተ ነው እና ሄድ በማለት እንግዲህ ሁለት የተጣሉ ጓደኛሞችን ለማስታረቅ እየሞከረች ነው። ዳጣ ና እንሂድ እና እንቀበለው ብትለው እምቢ ብሎ ነበር። ሆኖም የሉላ ምክር በመስማት እና በማዳመጥ ኤርፖርት ድረስ ሄዶ ለማግኘት ይወስናል። ዳጣ እና ሞገስ እንግዲህ ሉላ ልውሰድሽ ላገናኘሽ ብሎ ከቀጠራት ቦታ ከተገናኙም በኋላ ዝና ይላከው ሰው እየተከታተላቸው ስለነበረ ሉላ ልታያት አልቻለችም። ዳጣን በጣም እንደዚሁ። በመንገዳቸውም እንግዲህ የሆነ ሰው ነበረ። ሞገስም እንግዲህ ሽጉጥ ይዞ ስለነበረ ያንን ሰው ማነ ምንድን ነው በማለት አፋጦታል። ሆኖም እንግዲህ ያ ዝና የላከው ተከታታይ ሰው እንግዲህ ስልኩን ተመንጠቆ ተሽጦበታል። ሞገስን በያዘው ሽጉጥ ከጀርባ ወደ ቀንበት እና ማን የላከህ ዝና ነው አይደል፣ ወደ ኋላ ዞር ላለው ብትል ባያስኩት ነገር ነው የሚተኮሰ ደግሞ አድርገዋል፣ ምንም እንዳትጠራጥር በማለት ያስፈራረዋል። ያለችም እንግዲህ በፍራቻ ሆኖ እሽ ችግር የለም በማለት ያዘውን እንግዲህ ስልክ ጣል አድርገዋል። ወዲያውኑም ማጅሬ ዳጣ እንጂ ይህንን ስልክ እንደፈለገሽ አድርጌልና ሞገስ ይሰጣታል። ዳጣም እንግዲህ ያንን ስልክ እንደ አጋጣሚ በመጠቀም ጥሩ ቢዝነስ ነው እኮ የሰጠኝ ሳታስብ ታውቋል፣ ግን አመሰግናለሁ ትለዋለች። ያሁን በዚህ ድቅድቅ ጨለማ ደግሞ የሆነ ነገር ሳትሆ ራይዳ እልክሻለሁ ወደ ቤትና፣ ከቤት ከሄድሽ በኋላ እራሽን ጠብቂ እኔም መመለስ አለብኝ። ይባባልሉ እና ይሸኛኛሉ። ጠዋት ሆነና እንግዲህ ሞገስ እና ዳጣ ተመልሰው ይገናኛሉ። ታዲያስ አባት የቱ ጋር እንደሆነ ማወቅ እፈልጋለሁ፣ ይህን ነገር አብረን ማድረግ አንችልም እያለች አሁንም ተደጋጋሚ ጥያቄውን መጠየቅ ጀመረች። እሱ እንዴ ዳጣ ምን ነው አሁን በጠዋቱ በዛሬ ደግሞ ያለሽበትን ነገር እያወቅሽማ እንደዚህ ማሰብ የለብሽ፣ ቢሆንም እስኪ ጉዳዮች ይጣሩ ይስተካከሉ እና ከዛ እንፈልጋለን ይላታል። ደግሞ ብሩክ ይመጣል ብለሽ አይደለም? ስለዚህ ጠብቅ ስማ ብያለሁ። ታዲያ ለምን ሄደን ነው የምቀበለው ምትለዋለች። እሱን አይ እኔ አልሄድም፣ ከቻላችሁ እናንተ ሂዱና ጠይቁት፣ ተቀበሉት ይላቸዋል። በጣም እንግዲህ በሀሳቡ ተስማማና እሺ በማለት ነበር ጥለው የሄደች ዝናና ማርያትም እንግዲህ የተከታተሉት ተብሎ የተሰጣቸው ሰው ስልክ ስለጠፋ ምንድን ነው ነገር እኔ ያንድ ነገር ፈጭሜ ብዬ ትሰጥሽ እነዛ ሰዎች ደግሞ የቀጠርሻቸው ሰዎች ይጠፋሉ። ምን አይነት ሰው ነው ግን ያስተዋወቅሽኝ? በማለት ከመሃል የት ላይ እንግዲህ ዝና ይጮባታል። ማለትም እባክህ ተረጋጋ፣ እንደዚህ መሆን የለብህም ተረጋጋ እያለች ለማረጋጋት ትሞክራለች። እኔ እኮ ያልኩት ቦታውን ንገሪኝ፣ እኔ ራሴ ሰተት ብዬ ሄዳለሁ ነው እንጂ አልኩ እንደዚሁ የምትልኪያቸው ሰዎች እያንዳንዱ እየሄዱ የሚሰወሩ ከሆነ ምኑን ጠቀምሽ? ለምንስ ነው ገንዘብ የሚሰጥሽ? በማለት ያመናጭ ይሆናል። ማለትም እንግዲህ ዝና ካለበት ስሜት እንዲረጋጋ ለማድረግ ብዙ ነገሮችን አድርጋለች። ሁሉም ከተረጋጋ በኋላ ተመልሳ ነበር የመጣችው። ወደ ቤት ከመጣች በኋላ እንግዲህ የፍራት ታጋቷ ጋር እያወራች ነው። እኔ ግን ይህን ሰው ባትተማመ ባታምን የተሻለ ነበረ። ምክንያቱም ይሄ ዝና ለራሱ ጥቅም ብቻ ነው የሚሄደው። አይ ባክሽ ታይ ሲጀመር አሁን ሞገስ እንግዲያው ነው ነውና እኔ ራሴ ገለዋለሁ ትላለች እንዴት በቃ ከገደልኩት ቤቱን በስሜ ያደርግልኛል ከዛ በኋላ ጉዳዩ ቀላል ነው እንግዲህ የእፍራታ መሰሪዋ ማሬት ነቷን እየመከረቻን ነው ቆይ ግን ይህ ሰው እየተጠቀመሽ እንደሆነ ምንም ሊገባሽ አልቻልም አደለ አንቺን በኋላ ወንጀል የሚያስደርጉ እስር ቤት ይከተሻል እሱ በነፃነት ይኖራል ስለዚህ ገና ለገና ቤት ይገዛልኛል ብለሽ ለምን ሰው ታጠፊያለሽ? ለምን ወንጀለኛ ትሆኛለሽ? እያለች ትመክራታለች። መሀል ላይ ግን ሲጀመር እኔ እኮ አይደለሁም የምገለው እነዛ ሰዎች አሉ አደለ፣ እነዛ ሰዎች ይሰጣቸው ያለው ገንዘብ ከዛ ይገሉታል ብላለች። እንግዲህ ኤፍራታ ገና ለገና እነዛ ሰዎች ገደሉት ማለት ብያዙም እኮ እነዛ ሰዎች ተጠያቂ ትሆኛለሽ፣ እና ባክሽ ይቅርብሽ ይሄ ነገር እያለች እየመከረቻን ነው። የኤፍራታ ምክር እንግዲህ ጥሩ ነው ገና ለገና ቤታ እሰጣለሁ ብለሽ ነፍሰ ገዳይ አትሆኚ። እንደዚያ ከማድረግ ይልቅ ሞገስን ተመልሰሽ አጥምጀው እና የራስሽ አድርጌ ቤቱንም ምንም የምትፈልገውን ነገር በራስሽ ስም ታዞሪያለሽ እና አትግደው እያለቻ ነው። ቢሆንም እንግዲህ ማለት እንደዚያማ ቢሆን በምን እድሌ አሁን እኮ አይወደኝ ጠብነን ተጣልቻለሁ፣ ትላለች። ቢሆንም እዚህ ነገር ውስጥ እንዳትገቢ እኔ ነግሬሻለሁ፣ በኋላ እንዳታለቀሽ የመከርኩሽን ነገር ተግባራዊ ብታደርጊው ጥሩ ነው ትላታለች። በእርግጥ እንግዲህ እሷ የንግርቻት መልእክት ሀሳብ ደስ ይላል። ብትሰማ ታሪፍ ነበረ። ካልሰማቻት ደግሞ በቃ ተጎዳሽ ማለት ነው። ሲጀመር ዝም አሁን ቤቱን ሊገዛላት አይችልም። በሌላ በኩል እንግዲህ ዳጣና ቅድስት ቅድስት ያው ዳንስ መደነስ ፈልጋለሁ ባክሽ አስተምርኝ እያለቻት ነበረ። እንግዲህ ዳጣ ዳንስ ትችላለች። በእዛው አጋጣሚ እንግዲህ ዋው ብለናል። እንዲሁም ደግሞ ቅድስትም ለመማር ብላ እንግዲህ እየደነሰች እያለ ምንድን ነው እንደዚህ ተንቀሳቀስ እንጂ ያው እንጨት በልተሻለ እንደ ይደርቀሽ ቀረሽ እኮ ወደዛ ወደዚህ ተወዛወሽ እያለቻት ወዝዋዜ ለማስተማሪ እየሞከረችም ነበረ። በዚህ የተነሳ ቅድስት እንግዲህ አልቻለችበትም። የዙሮ ዙሮ ዳጣ እንደፈለጋት እስከሚበቃት ጨፍራ እሷን አሳይታታለች ማለት ነው። እንግዲህ ቅድስትም ተደስታለች። ይመጣሉ ስለተባሉ ብሩክና ምሳሌ ዝንጥ ብላ ነው መጠበቅ የፈለገችው እና እንግዲህ በቃ ቤቱን እና ጸዳደው ምግብ ምናምን እንስራ ትላታለች። ታዲያ ስትመጣ ስት መጣ ምንሰሪ አለች ምን ሰጣት አለች፣ ስጦታ ለምሳሌ ስትላት እንግዲህ ዳጣን እኔ ምን ሰጣት የወጥ ወተርቻ ብላት አለች ትላታለች። ወጥ እንግዲህ እንደ እኔ እኮ ስጦታን ያልኩሽ የምን ወጥ ነው ትላታለች። ቢሆንም ይህኮ ቅጣት ነው ትላታለች። ቅድስት ቆይ ለኔ ወጥ ሰርቶ ማብላት ለእናንተ ቅጣት ከሆነ እንዴት ነው ነገሩ? እንደዚህ ማለት አይገባም በማለት ታጎርፋለች። እንግዲህ ዳጣ ወጥ ሰርታ ከጠበቀቻት ው የሚያምር ወጥ ጥሩ ነው ማለት ነው፣ ሽልማት ነው በሉት። ለማንኛውም እሺ ይባባሉና ይሄዳሉ። የሄዳሉ ቅድስትም እንግዲህ ወጣ ትላለች። ወደ ቤት ብቻውን ትቀራለች ማለት ነው። ዳጣ ዳጣን እንግዲህ ለማስፈራራት ትሞክራለች። ዝናነኝ በረከፈች እያለች እንግዲህ ቅድስት በጣም እያንኳኳች በኃይል ዳጣ ብቻዋን ነበረች እና ከዛ ቤት በጣም እየተርበተበተች የፈራች ነበረ። ቢሆንም ማነ ማነ ብትል አቤት አትልላት። ግን መጨረሻ ላይ በቃ ከደከማት እና ብዙ ነገር ካዞራቻት በኋላ ምንድን ያደረገቻ በቃ ክፈቹ ብላ አስከፈተች ማለት ነው። ምን አይነት ቦቅ ባቃር ነሽ የፈራሹ ስትላ ነበር ቅዱስ። እውነት ነው በጣም ነበር የፈራቸው እንግዲህ ዳጣ በዛ ድቅድቅ ጨለማ፣ በተለይ ደግሞ ዝና ስትባል በጣም የምትፈራው ዝና አለም እንደሆነ አይታወቅም። እንግዲህ ከገባሽ በኋላ አንገቷን ንቃርጋ ይዛታለች። በዚህ ማ አቀለች በማይቀለደው ብላታለች። እንግዲህ ሉላ እና ሞከሴም ደስ የሚል ጊዜ እያሳለፉ ነው በራሳቸው በኩል። ሉላም ተደስታ እንግዲህ ከእሱ ጋር ሁኜ በነበረበት ሰዓት ስለአንተን የማስበው እና በጣም አመሰግናለሁ ወዳለው እያለችው ነበረ። እንዲሁም ደግሞ እዚህ ሀገር መጥፋት አለብን ስትለው መጥፋት የለብንም ሲጀመር ከሀገሬ ከትውልድ ሀገሬ ወዴትም አልሄድም። ዝናን ፈርቼማ ምንም የምሸሸው ነገር የለም እና አልሄድም እያለ ይፎክርባታል። እሷም እንግዲህ በቃ እንዴት ስትለው ምንድና ያላት አንቺ ሲጀመር እኔን ማደፋፈር ጎበዝ በርታ ማለት ነው እንጂ ያለብሽ እንጥፋ ማለት የለብሽም እስከ መቼ ፈርቼ እሱም ወንድ ነው እኔም ወንድ ነኝ ብሏል። እንግዲህ በአሁኑ ሴት የላከው ሞት አይፈራም እንደሚባለው ሁሉ ሞጌ ቆርጧል ማለት ነው። ለውጊያው ተነሳስቷል። እሺ በቃ አብላ እንግዲህ የተቀበለችው ሉላም የሉላም ምክር እንግዲህ ይሰማል፣ አንቺ እንዳልሽ ሆኖ እያላት ነው። በዚህ የተነሳ ዝና እንግዲህ እንዴት እንደሚፈታት እናያለን። እንግዲህ ቅድስትና ዳጣም ኤርፖርት ደርሰዋል። ጋሽም እንግዲህ የሚባለው ወይም ደግሞ ብሩክ ተመልሰው መጥተዋል። ሻንጣውን እንዲሁም ሁሉም ነገር ይዞ መጥተዋል። ምሳሌ ግን የምትታየው ነገር የለም። በዚህም ተወዛግበዋል። ዳጣም ማልቀሷን ጀምራለች። ቅድስትም ሞገስም ተደብቆ ለማየት ሄዷል። ዝናም በጠዋቱ ደውሎላት ወላት ለመሃሌት ነይና ኤርፖርት እንቀበላቸው በማለት እንግዲህ ይዟት ሄዷል። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።